የተፈጥሮ የልዩ ልዩ ባህል ታሪክና የቅርሶች መገኛ በሆነችው ኢትዮጵያ የክረምቱ ወቅት አልፎ አዲስ ዓመት ሲገባ መስኩ ባደይ እንደሚፈካው ሁሉ ቀናቱ ደግሞ በበዓላት ይደምቃሉ። መስከረም ወር ላይ በጉጉት ከሚጠበቁት የመስቀል ደመራና ኤሬቻ በዓላት ባለፈ እሳ ይመጣለን ሲሉ በህብረ ቀለማት አሸብርቀው አዲስ ዓመትን በተለያዩ ቀናት የሚያከብሩ በርካታ ብሔር ብሔረሰቦችም የወሩ ድምቀቶች ናቸው። እነዚህ በዓላት ለኢትዮጵያ የቱሪዝም ገቢ ማደግና ዓለም አቀፍ ጎብኚዎችን በብዙ ለመሳብ ለመጠቀምም የተቀናጀን ስራን ይጠይቃሉ። ገባ ብለ ስታየው አንድ አካባቢ ላይ ራሱ በጣም ብዙ ብሔር ብሔረሰቦች ታገኛለ። እዛ ውስጥ አመጋገባቸው አለ፣ አለባበሳቸው አለ፣ የጋብቻ ስርዓታቸው አለ፣ ብዙ ብዙ ነገር ታገኝበታለና አሁን ደቡብ ላይ ስትሄድ ከዘመን መለወጫቸው ጋር ሲያከብሩ እንደዛ በቀለም አሸብርቀው ስታይ ቱሪስቶች እሱን ለመጋራት ለመካፈል ብቻ ብለው የሚመጡ በጣም ብዙ ቱሪስቶች አሉ። ያዝናናቸዋል፣ ያ ነገር ብዙ ነገር እንዲያገኙበት ያደርጋል። አሁን የመስከረም ወር ላይ የሚካሄዱ የተለያዩ የዘመን መለወጫ በዓላትን ማስተዋወቅ የመጀመሪያው ነገር ቴሊንግ፣ ቱሪስቱን ማሳወቅ እንዲህ አይነት ልዩ ከካልቸራል ክንውኖች እዚህ ቦታ ላይ ይካሄዳል። በዚህ ወቅት ኢትዮጵያን ከጎበኛችሁ ይህን ግ ከኢትዮጵያ ባህልና ሌሎች ተፈጥሯዊ ሀብቶች በተጨማሪ እነዚህ ፌስቲቪቲስ ይካሄዳሉ ብሎ ፕሮሞት ማድረግ ነው። በዓለም አቀፉ የቱሪዝም ኦርጋናይዜሽን በአመት ሪፖርት መሰረት በዓመት ከሶስት መቶ ሀምሳ ሚሊየን ቱሪስቶች በላይ ሀይማኖታዊና ባህላዊ በዓላት ላይ ይሳተፋሉ። የነዚህ ቱሪስት አይነቶች ደግሞ ተመልሶ እዛ ሀገር የመምጣት ቴንደንሲ ከፍተኛ ነው። በዩኒስኮ የማይዳሰሱ የሰው ልጅ ወካይ ቅርሶች ተብለው ኢትዮጵያ ካስመዘገበቻቸው ስድስት ቅርሶች መካከል የመስቀል ደመራ አከባበር ስነ ስርዓትና የገዳ ስርዓት ተጠቃሾች ናቸው። ባለፈው አርብ ዕለት የተከበረው የመስቀል ደመራ አከባበር ስነ ስርዓትም በርካታ ዓለም አቀፍ ቱሪስቶችን የሳበ ሲሆን የገዳ ስርዓት አካል የሆነው የኢሬቻ አከባበር ስነ ስርዓት ደግሞ የፊታችን ቅዳሜና እሁድ በድምቀት ይከበራል። ይህም የጎብኚዎችን ቀልብ ለመያዝና ተሳታፊ ለማድረግም ትልቅ አቅም አለው። መስከረም ላይ የምናከብረው አሁን ኢሬቻ አለ እንደ ሀገር በጣም ትልቅ ቅርስ ነው። መሸጥ ከቻልን፣ ፕሮሞት ማረግ ከቻልን ያ ራሱን ችሎ ትልቅ የቱሪስት መስህብ ነው። አዲስ አበባ ላይ ሬቻን በምናከብርበት ጊዜ ከሌላ አካባቢ የሚመጡ ዜጎቻችን አሉ እና ሆቴል ላይ መስተንግዶ ይፈልጋሉ፣ የተለያዩ የምግብ መጠጥ ይፈልጋሉ እና ምንድን ነው የሚፈልጉት የሚለውን ተረድቶ ለእነሱ ደግሞ ትልቅ ማርኬት መፍጠር ይቻላል እና እንደዚህ አይነት ነገሮች ላይ በደንብ ትኩረት ተደርጎ ቢሰራ እራሱን ችሎ ራሱ የቱሪስት መስህብ ነው ማለት ነው። አንድ የቱሪዝም ትሬንድ እየተቀየረ ያለ ግሎባል ያለ ትሬንድ አለ። ጎብኚ ቆሞ ተመልካች ከመሆን ወደ ትወና ወደ ሚያየው ክስተት እዛ ውስጥ መቀላቀል የአደባባይ ባለት ማለት ለቱሪስት እጅግ በጣም ተመራጭ የሆኑ ኢንጌጂንግ አክቲቪቲስ ኢመርሲቭ ኤክስፒሪንስ እን ቱሪስቱ ቆሞ ኦብዘርቭ ማድረግ ኦብዘርቬሽን ከመመልከት በዘለለ ገብቶ ውስጥ ገብቶ ባህሉን ከባህሉ ጋር መስተጋብር ከማህበረሰቡ ጋር መስተጋብር የሚፈጥርባቸው ናቸው። ለምሳሌ ከእንቁጣጣሽ ከአዲስ ዓመት ጀምሮ የሃይማኖታዊ በዓሉን የባህላዊ በዓላትን እናከብራለን እስከ መስቀል ድረስ ኢሬቻ፣ ፍቺ የጫምበላላ፣ የዮ ጊፋታ፣ ማሽቃሮ፣ ማሰላም ምናምን የምንላቸው ወደ ደቡብ ኢትዮጵያ በጣም ኦተንቲክ የሆኑ ሪል የሆኑ ኤክስፔሪየንሶች የሚታዩበት የዘመን መለወጫ በዓላት ይከበራሉ። እንግዲህ እነዚህም በዓላት እነዚህ ፌስቲቫልስ ወደ ቱሪዝም ፕሮዳክት የተወሰኑትን ቀይረናል። አንዳንዶችን ደግሞ እየቀየርን ነው። አንዳንዶች ላይ ደግሞ ጭራሽ ምንም አልሰራንባቸው። እነዚህን የመሰሉ በዓላት ደግሞ የተሻለ ገቢ እንዲያስገኙ ይበልጥ ከማስተዋወቅና ከመሸጥ አንጻር ከማን ምን ይጠበቃል ለሚለው የዘርፉ ባለሙያዎች ምላሽ አላቸው። ይሄ የአንድ ድርጅት ወይም የአንድ አካል ድርሻ አይደለም። ሁሉም ተረባርቦ ነው መስራት ያለበት እዚህ ላይ። ምክንያቱም እንዳለን እምቅ ነገር እንዳለን እምቅ ሀብት የሸጥነው ነው ነገር የለም ማለት የተሸጠው በጣም ትንሽ ነው። ያቺ ትንሿናት ፍሰቷን እኛ እያየናት ያለነው እንጂ ከዚህ በላይ በደንብ መሸጥ ይችላል። ያ ደግሞ ፕሮሞት ማድረግ ያለበት ሁሉም እዚህ የሚኖሩ ኢትዮጵያውያን፣ ከሀገር ውጭ ያሉ ኢትዮጵያውያን ተባብረው ፕሮሞት ማድረግ አለባቸው። የግል ዘርፉ ዋና እንቀሳቃሽ የቱሪዝም ልማትን ማለት ነው። ከዚህ አንጻር ትሮፕሬተሩ በማስተዋወቅ ባለሀብቱ በእነዚህ መስህቦች የሚከ- የአካባቢ የቱሪስት ፋሲሊቲዎችን በመገንባት አንዳንዶቹ ይህን የሚባል ሆቴል የሌለባቸው ናቸው። እነዚህ ፌስቲቪቲስ የሚካሄዱብ። የግል ዘርፎ በአንድም ኢንቨስት በማድረግ ቱሪስት ፋሲሊቲዎችን መሰረተ ልማቶችን ተደራሽ በማድረግ ለውጭ ቱሪስቱም ለሀገር ቱሪስትም እንዲያስተዋውቁ እንዲሸጡ ማድረግ እጅግ ተገቢ ነው። ለምሳሌ ቱር ኦፕሬተርስ እንደ ፓኬጅ አድርገው ቦንጋ ላይ ወይም ከፋ ላይ የዘመን መለወጫ በዓል አለ ብለው ዌብሳይታቸው ላይ ቢለጥፉ እንደ አንድ ፕሮዳክት የሚሸጥ ይሆናል። አንዳንድ ቱሪስቶች ደግሞ ከከተማ ወጣ ብለው በጣም ኢንዲጂነስ የሆነ ሪቹዋል የሆነ ነገር ማየት የሚፈልጉ አሉ ማለት ነው። ለነዛ ደግሞ የሚሆን በጣም ከፍተኛ ቫራይቲ ያለ። እነኚህ ስራዎች ሲደመሩም የቱሪዝም ዘርፉ የኢትዮጵያን ብዝሃ ኢኮኖሚ በማሳደግ በኩል አወንታዊ ሚና ይኖረዋል።